በስምአብ ወወይልዶ መንፈስ ቅዱስ አህዱ አምላክ መጽሐፈ ሲራክ ምዕራፍ አንድ ሞት ሆይ ሰው በደህና ሲኖር በሁሉ ተዘጋጅቶ ሳለ ኃይልም ሳለው ለመብላትም ሁሉ ተከፍቶ ሳለ በሰው ላይ በምትመጣ ጊዜ ስም አጠራርህ እንዴት መራራ ነው! ሞት ሆይ ኃያል ኃይል በሌለው ፈጽሞም ባረጀ ሊያደርገውም የሚችል ምንም በሌለው የሚያውቀውም በሌለው በድሃ ሰው ላይ በምትመጣ ጊዜ ፍርድህ እንዴት መልካም ነው! የሞትን ፍርድ አትፍራ። ከአንተም በፊት የነበሩትንና ካንተም በኋላ የሚነሱትን አስባቸው። የእግዚአብሔር ፍርድ በሰው ሁሉ ላይ ነው። እንግዲህ የእግዚአብሔርን ፈቃድ ለምን ትነቅፋለህ? አስ አስር ዓመት መቶ ዓመት ሺህ ዓመትም በሕይወት ብትኖር ከሞት ጋር ክርክር የለህም። የኀጢአተኞች ሰዎች ልጆች ጎስቋሎች ልጆች ይሆናሉ። የክፉዎች ሰዎችን ቤታቸው ይፈርሳል። የኀጢአተኞች ልጆች ርስታቸውን ያጣሉ። ኀጢአታቸውም ከዘራቸው ጋር አደገም ስለ እርሱ ይዋረዳሉና የኃጢአተኛ አባት ልጆች ይወሰቁላሉ። የልውል እግዚአብሔርን ሕግ ላፈረሳችሁ ከኃጢአተኞች ሰዎች ወዮላችሁ። ብትወልዱም ለርግማን ትወልዳላችሁ፣ ብትሞቱም እድል ፋንታችሁ ርግማን ነው። ሁሉ ከምድር ተፈጠረ መመለሻውም ወደ ምድር ነው። ኃጢአተኞችም እንዲሁ ከርግማን ወደ ጥፋት ይሄዳሉ። የሰው ሐዘኑ ስለ ሰውነቱ ነው። የኃጢአተኞችም ስማቸው ይደመሰሳል። መልካም ስምን ታስጠራ ዘንድ አስብ። ከሺ ታላላቅ የወርቅ መዛግብት ትምህርቱ ብቻ ይቀርሃል። በዘመን ቁጥር በደስታ መኖር መልካም ነው። እርሱ ለዘላለም ጸንቶ ይኖርልሃልና መልካም ስም ይሻላል። ጥበብ ግን ልጆቿን በሰላም ትጠብቃቸዋለች። የተሰወረ ጥበብና የማይታይ ድልብ የሁለቱ ጥቅማቸው ምንድን ነው? ጥበቡን ከሚሰውር ሰው ስንፍናውን የሚሰውር ሰው ይሻላል። እንግዲህ ቃሌንና ጥበቤን ፈሩ። የሚያፈር ሁሉ በበጎ ይጠበቃል። በሁሉ ይማከር ዘንድ ሁሉ የታመነ አይደለም። ልጅ ልጅ እንወልዳለን ብለው በዝሙት መኖር ለአባትና ለእናት ሀፍረት ነው። ለአለቃና ለተላለቆችም መዋሸት ሀፍረት ነው። ለሹምና ለዳኛ ቃል መለወጥ ሀፍረት ነው። ለማህበርና ለሕዝብም መሳት ሀፍረት ነው። ከጓደኛህና ከወዳጅ ጋር መከዳዳት ሀፍረት ነው። ለእንግዳ በእንግድነት ካደረበት ቤት ሰርቆ መሄድ ሀፍረት ነው። የእግዚአብሔርንም እውነትና ቃል ኪዳን ማፍረስ ሀፍረት ነው። የሌላ ሰው እህል ለመብላት በመስገብገብ መቅረብ ሀፍረት ነው። አደራ ካስጠበቁ ገንዘብና ከባልንጀራህ ገንዘብ መስረቅ ሀፍረት ነው። የሚጠራህን ሰው ቸል ማለት አፍረት ነው። ወደ ሌላ ሰው ሚስትን መመልከት አፍረት ነው። በመከራው ጊዜ ባልንጀራህን ቸል ማለት አፍረት ነው። በሌላ ሰው ገንዘብን መሳሳት አፍረት ነው። የጎልማሳ ሚስት ማነጋገርም አፍረት ነው። ገረዱንም አታባብልል አታባብላት ወደ መኝቷ አትቅረብ። ወዳጅህን መሳደብ አፍረት ነው። ከሰጠኸውን በኋላ አትሳደብ። የሰማኸውን ነገር ማውጣት መናገርም አፍረት ነው። ሚስጥርን መግለጥ ኀፍረት ነው። ይህም ብትጠብቅ በእውነት ሀፊረ ገጽ ያለህ ትሆናለህ፣ በሰውም ሁሉ ዘንድ መወደድን ታገኛለህ። መጽሐፈ ሲራክ ምዕራፍ 42። ነገር ግን ስለዚህ ነገር አትፈር፣ ስለ እግዚአብሔር ሕግ በደል እንዳይሆንብህ የሰው ፊት አይተህ አታድላ። ስለ ልዑል ሕግና ስለ ቃል ኪዳኑ አትፈር። በደለኛውንም እንዳታነጻው ስለ ፍርድ አትፈር። ከጓደኛህ ጋር ገንዘብህርን በተሳሰብክ ጊዜ አትፈር። ስለ ዋጋህና ስለ ርስትህ አትፈር ስለ ሚዛንና ስለ ላዳንም ጥቂት ቢሆን ብዙም ቢሆን ስለ ገንዘብህ አትፈር። ስለሚረባህና ስለሚጠቅምም ሁሉ አትፈር። ልጆችህንም ስለ ማስተማር አትፈር። ክፉ ባሪያንም ጎኑ ጎኑን ግረፈው። በክፉ ሴት ላይ ቁልፍ መያዝ መልካም ነው፣ ብዙ እጆች ካሉበት ዘንድም በቁልፍ አኑር። የምትሠራውን ሁሉ በቁጥር በመስፈሪያና በሚዛን አድርግ። ያገባኸውና ያወጣኸው የሰጠኸውና የተቀበልኸው ሁሉ በጽሁፍ ይሁንህ። ሰነፍን ሰው፣ አይምሮ የሌለውንም ሰው፣ በርጅነውም ወደ ዝምቱ የሚሄድ ሽማግሌን ስለ መምከር አትፈር። ስለዚህ በሰው ሁሉ ዘንድ በእውነት ብልህና አዋቂ ትሆናለህ። ሴት ልጅ ለአባቷ አሰጉር የእንቅልፍ ጦት ናት። የወጣትነት ዕድሜዋ እንዳያልፍባት ከተዳረችም በኋላ እንዳትጠላ ስለ እርሷ ማሰብ እንቅልፍን ያሳጠዋል። በድንግልናዋ እንዳትደፈር በአባቷም ቤት ጸንሳ እንዳትገኝ ምናልባትም ከባሏ ጋር ሳለች እንዳትበድድ ካገባችን በኋላ መካን እንዳትሆን የጠላት መዘባበቻ በከተማ መነጋገሪያም። በሕዝቡም መካከል መሰደቢያ እንዳታደርግህ በብዙ ሰዎች ፊትም እንዳታሳፍርህ፣ የማታፈር ልጅን አጽንተ ጠብቃት። ለሰው ሁሉ ስለ መልኩ አታድላለት። በሴቶችም መካከል አትግባ። ከልብስ ብል ይገኛል፣ ክፋትም ሁሉ ከሴቶች ይገኛል። ኀፍረትንና ቅናትን ከምታመጣ ሴት ደግነት የወንድ ክፋት ይሻላል። እንግዲህ ወዲህ ግን የእግዚአብሔርን ሥራ አስባለሁ፣ ያየሁትንም እናገራለሁ። ፍጥረት ሁሉ በእግዚአብሔር ቃል ተፈጥሯልና። ፀሐይ ያበራል፣ ሁሉንም ያሳያል። የእግዚአብሔርም ጌትነት በሥራው ሁሉ ላይ ምሉ ነው። ሁሉ በክብሩ ይጸና ዘንድ ሁሉን ቻይ እግዚአብሔር ያጸናውን አላደረገምን? ጥልቅንና ልብን መርምሮ ያውቃቸዋል፣ ምክራቸውንም ሁሉ ያውቃል። የእግዚአብሔር የልቡናን ሐሳብን ሁሉ ያውቃል፣ የዓለምንም ምልክት ያያል። ያለፈውንም የሚመጣውንም እርሱ ይናገራል፣ የተሰወረውንም ፍለጋ ይገልጣል። ከምክርም ሁሉ የሚያመልጠው የለም፣ ከነገሩ ሁሉ አንድ ቃል ስንኳ የሚሰወረው የለም። የጥበቡ ገናናነት አስጌጠ ይህችም የጥበቡን ገናናነት አስጌጠ። ይህችም ዓለም ሳይፈጠር የነበረች ናት፣ ለዘላለሙም ትኖራለች። አትጨመርም አትጨምርም አትጎርልምም። አንድ መካርን ስንኳ አይፈልግም። ስራ ሁሉ ያማረ ነው፣ ለማየትም እንደ ብርሃን ነው። ይህ ሁሉ ለዘላለም ሕያው ሆኖ ይኖራል። ለጥቅም በሚፈልጉት ጊዜ ይሰማል። ሁሉም አንዱ የሌላው ተቃራኒ በመሆን ሁለት ሁለት ናቸው። ምንም ነጠላ አድርጎ የፈጠረው የለም። ለመልካም ነገር አንዱን ከሁለተኛው ጋር አጸናው። ክብሩን ከማየት ማን ይጠግባል? መጽሐፈ ሲራክ ምዕራፍ 43። የጠራሽ ጠፈርን በህዋው ላይ ያጸናት የሰማይን መታየት በክብሩ ነው። ብርሃኑን ያሳይ ዘንድ ፀሐይን ያወጣል። የሰማይን ብርሃን ስርዓቱ ድንቅ ነው። በወአዩም ሀገሩን ያቃጥላል። ወአዩንስ ማን ይቋቋመዋል? ወአዩንም እሳት እንደሚነድባት ምድጃ ያደርጋል። ፀሐይ ግን ከሦስት ጊዜ በላይ የበለጠ ተራሮችን ያቃጥላቸዋል። ከእርሱ የሚወጣው እሳታዊ ወአይ። የሚልከውም ብርሃን አይን ያጨልማል። የፈጠረው እግዚአብሔርም ታላቅ ነው። በቃሉም ፈጥኖ ይሄዳል። ጨረቃም ለሁሉ የዘመን መለኪያ ናት። ለዓለምም ሁሉ ምልክት ናት። በእርሷም ቀን ይለያል። በጨረቃም የበዓላት ምልክት ይታወቃል። ሕጸጽ እያደረገች የምታልቅ ብርሃን እርሷ ናት። ጨረቃስ እንደ ስሟ ናት። እድገቷም ድንቅ ነው። በሰማይ ሰራዊት ስርዓትን ሕፀፅንና ምልዐትን ማፈራረቋ ድንቅ ነው። በሰማይ ሰራዊት መካከልም ታበራለች። የሰማይ ጌጥ የከዋክብት ብርሃን ነው። በእግዚአብሔር ሰማይ ለዓለም ያበራሉ። በቅዱሱም ቃል በየስርዓታቸው ጸንተው ይኖራሉ። ከስርዓታቸውም ወጥተው አያልፉም። ብርሃኑ ፈጽሞ ያማረ ነውና ቀስተ ደመናውን አይተ ፈጣሪውን አመስግነው። በሰማይ ይከፈላል፣ ብርሃኑም ይከበዋል። የልዑልም እጅ ይከፍለዋል። በትእዛዙ በረድ ይዘንባል፣ መብረቅም በፈቃዱ ፈጥኖ ይወርዳል። ስለዚህ ነገር መዛግብቱን ይገልጣል። ደመናትም እንደ ወፎች ይበራሉ። በገናንነቱም በገናናነቱም ደመናትን ያጸናቸዋል። የበረድ ድንጋይም የሚሰባበራል። በመጎብኘቱም ተራሮች ይንዋወጣሉ። በፈቃዱም የምስራቅ ነፋስ ይነፍሳል። የመብረቁም ድምፅ ምድርን ያስፈራታል። የምዕራብም ነፋስ ሰውነትን ያደርቃታል። በረድንም እንደሚበሩ ወፎች ይበትነዋል። አወራረዱም እንዳንበጣ አወራረድ ነው። የንጣቱም ውበት ለዓይን ድንቅ ነው። መዝነቡም ለልብ ድንቅ ነው። በረድን እንደ ጨው ያፈሰዋልና፣ ጉምንም በምድር ላይ ይበትነዋል። ውርጭም ከረጋ በኋላ እንደ ሻፎ የብርሌ ስባሪ ብልጭ ብልጭ ይላል። የቀዘቀዘው የምሥራቅ ነፋስም ይነፍሳል። ውርጩም በውሃ ላይ ይረጋል። በውሃው መከማቻ ላይም ይቆማል። እንደ ብረት ልብስም በውሃ ላይ ይኖራል፣ ይሸፍናታልም። ተራራውን ይበላል፣ ምድረ በዳውንም ያቃጥላል። ሳሮንም እንደ ሳት ያቃጥለዋል። የሰው ሁሉ ፈውስ ፈጥኖ የሚመጣ ካፊያ ነው። ዝናብም ወደ ምድር በወረደ ጊዜ ደስ ያሰኛል። በእርሱም ምክር ጥልቁ ይደርቃል። በዚያም ደሴቶችን ተከለ። በባሕርም የሚሄዱ ሰዎች መከራዋን ይናገራሉ፣ እኛም ሰምተን እናደንቃለን። በዚያም ሥራው ፈጽሞ ድንቅ ነው። ከብትን መግዛት በየወገኑ ነው። ለበጎ ማእዛም ከእርሱ መሥዋዕት ይሰዋለታል። በቃሉም ሁሉ ይደረጋል። ብዙ ነገርን እናገራለን፣ መፈጸምም አንችልም። ነገር ግን የነገሩ ሁሉ መጨረሻ እርሱ ብቻ ነው። ከፍጥረት ሁሉ እርሱ ይበልጣልና፣ እርሱን ማመስገን ምን ያህል እንችላለን? እግዚአብሔር የሚያስፈራ ነው፣ እጅግም ታላቅ ነው፣ ኃይሉም ድንቅ ነው። ጨረሳችሁ ማመስገንን አትጠነቀቁምና፣ የተቻላችሁን ያህል እግዚአብሔርን አመስግኑት። እርሱ ግን ከዚህ ሁሉ በላይ ነው። በፍጹም ኃይላችሁም አግንኑት፣ አትደርሱበትምና እርሱን ማመስገን እንችል አትበሉ። እርሱን አይቱ የሚነግረን ማን ነው? እንደገናናነት ውስጥ መጠን ማን ያገነዋል? የማይታየው ከዚህ የሚበልጠው ፍጥረቱ ብዙ ነው፣ ነገር ግን ያየነው ፍጥረቱ ጥቂት ብቻ ነው። እግዚአብሔር ሁሉም ፈጥሯልና ለጻድቃንም ጥበብን ሰጣቸው። መጽሐፈ ሲራክ ምዕራፍ 44 የከበሩ ሰዎችንና አባቶቻችንን በዘመናቸው እና መስገናቸው እግዚአብሔር ብዙ ክብርን ሰጥቷቸዋልና ከመጀመሪያ ጀምሮ አግኗቸዋልና በኃይላቸው ስማቸውን ያስጠሩ፣ በጥበባቸው የሚመክሩ፣ ትንቢትንም የሚናገሩ ሰዎች በመንግስታቸው ገዙ። የአሕዛብ ነገስታት በሰልፋቸው የህዝቡም ጸሐፊዎች በምክራቸው በልባቸውም ባል ባለ በቃላቸው ጥበብ ምስጋናንና የአማረ መሰንቆን የሚፈልጉ በመጽሐፍ እንደተጻፈ አድርገው የሚያመሰግኑ ባለጸጎች የሆኑ ገንዘባቸው የሚበቃቸው በቤታቸው በደህና የሚኖሩ ሰዎችም እነዚህ ሁሉ በዘመናቸው የከበሩ በሕይወታቸውም የተዘጋጁ ናቸው። ከነርሱም ውዳሴያቸው ይነገር ዘንድ የከበረ ስምን የተው አሉ። የሚያስባቸው የሌለ የጠፉም እንዳልተፈጠሩና እንዳልተወለዱ የሆኑም አሉ። ልጆቻቸውም ከነርሱ ጋር እንደነርሱ ጠፉ። እነዚህ ግን ጽድቃቸው ያልተዘነጋችባቸው ይቅርታን የተሞሉ ናቸው። የአማረች ርስታቸውም ከልጆቻቸው ጋር ለዘላለም ጸንታ ትኖራለች። ልጆቻቸውም በሥርዓታቸው ይኖራሉ። ዘራቸው ፈጥኖ ይቆማል። ልጆቻቸውም በእነርሱ ፋንታ ናቸው። ዘራቸውም ለዘላለም ይኖራል። ክብራቸውም አያልቅም። ስጋቸውም በሰላም ተቀበረ። ስማቸውም ለዘላለም ጸንታ ትኖራለች። አሕዛብም ጥበባቸውን ይናገራሉ። በአሕዛብም ሸንጎ ያመሰግኗቸዋል። ሄኖክ እግዚአብሔርን ደስ አሰኘው። እግዚአብሔርም እርሱን ሰወረው። ንስሐ የሚገቡ ዘንድ ለትውልድ ሉ አብነት ሆነ። ኖህን ፍጹምና ጻድቅ ሆኖ ተገኘ። በጥፋትም ዘመን እርሱ ለዓለም ምክንያት ሆነ። የጥፋትም ውሃ በወረደ ጊዜ እርሱ ለምድር ዘር ሆኖ ቀረ። የጥፋት ውሃ ሰውን ሁሉ እንዳያጠፋው እግዚአብሔር ከነርሱ ከእርሱ ጋር ለዘላለሙ ቃል ኪዳን አደረገ። የአሕዛብ ሁሉ አባት አብርሃም ታላቅ ነው። የልውልን ሕግ የጠበቀ ከእርሱም ጋር ቃል ኪዳን ያደረገ በክብር እርሱን የሚመስል አልተገኘም። እግዚአብሔርም በሰውነቱ ቃል ኪዳንን አጸናለት በፈተናውም ጊዜ የታመነ ሆኖ ተገኘ። ስለዚህም አሕዛብ በዘሩ ይባረኩ ዘንድ እንደ ባሕር አሸዋ የሚያበዛቸው ዘንድ ዘሩም እንደ ሰማይ ከዋክብት ይበዙ ዘንድ ከባሕር እስከ ባሕርም ድረስ ያወርሳቸው ዘንድ ከወንዞችም እስከ ምድር ዳርቻ ድረስ ያወርሳቸው ዘንድ ቃል ኪዳንን አጸናለት። ለይስሐቅም ስለ አባቱ ስለ አብርሃም ደግነት ለሰው ሁሉ የምትሆን በረከትንና ቃል ኪዳንን አጸናለት። በያይቆብም ራስ በያይቆብ ራስ ላይም አረፈች። በረከቱም ተገለጠችለት። እርሷንም ርስት አድርጎ ሰጠው። ርስታቸውንም በየወገናቸው ለየላቸው። ለአስራ ሁለቱ ነገድም ርስታቸውን ከፈለላቸው ከእነርሱም የከበሩና በሰው ዘንድ ሞገስን ያገኙ በእግዚአብሔርና በሰው ዘንድም የተወደዱ ጻድቃን ሰዎችን አስነሳ። መጽሐፈ ሲራክ ምዕራፍ 45 ሙሴም ስም አጠራሩ የተባረከ ነው። መታሰቢያውና አምሳሉም እንደ ቅዱሳን ክብር ነው። ከፍ ከፍም አደረገው፣ በጠላቶችም ላይ የሚያስፈራ ሆነ። በቃሉም ታምራትን አደረገ፣ በነገስታቱን ፊት አከበረው፣ ስለ ሕዝቡም አዘዘው፣ ክብሩንም አሳየው፣ ስለ ሃይማኖቱና ስለ ይዋህነቱም ቀደሰው ከሰውም ሁሉ እርሱን መረጠው። ቃሉንም አሰማው፣ ወደ ደመናውም ውስጥ አገባው፣ ትእዛዙንም በፊቱ ሰጠው። ለያይቆብ ቃል ኪዳኑን ለእስራኤልም ፍርዱን ያስተምር ዘንድ የህይወት ህግን ሰጠው። ከሌዊ ወገን የተወለደ ወንድሙ አሮንም እንደ እርሱ ታላቅ ነው፣ ቅዱስም የከበረም ነው። የዘላለም ህግንም አጸናለት፣ በህዝቡ መካከል ክህነትን ሰጠው። በአማረ ጌጥም አስደነቀው፣ የክብር ልብስንም አለበሰው፣ በሁሉም ዘንድ አስመካው፣ በከበሩ ልብሶችም አጸናው። እጀ ሰፊና እጀ ጠባብንም ኤፎድንም አለበሰው። በዙሪያውም ብዙ ሮማንና የወርቅ ጸናጽል አለ። በእግሩም በረገጠ ጊዜ የመርገፉ ድምፅ በቤተ መቅደስ ይሰማ ዘንድ ይጮህ ነበር። ይህም ለሕዝቡና ለልጆቻቸው መታሰቢያ ሆነ። የተለየ ሰማያዊ ሐር ያለበት አራትን ኅብርን አራት ኅብርን አምስተኛ ወርቀ ዘቡ ያለበት በነጭ ሐር የተሰራ ልብስንም በሚገባና በእውነት ነገር የተሠራ ልብሰ መትከፍ አለበሰው። የነጭ ሐር የሚሆን ፈትሎ ጥፎ የሆነ እንቁንም ያለበት የማይተምም ቅርጽ ያለበት ልብስን በልብስ ላይ አለበሰው። እጀጠባቡን በወርቅ የተሰራ ነው። በየወገናቸው መታሰቢያ ሊሆን በአስራ ሁለቱ ነገደ እስራኤል ልጆች ቁጥር ልክ የተጻፈ ነው። በማየተም መልክ አምሳል የተሰራ የወርቅ አክሊልን በዝግራ መጠምጠሚያው ላይ አደረገለት። የተለየ የክብሩ መመኪያ የሚሆን ታምራት የሚያደርግበት ለዓይን የተወደደ ጌጡ ፈጽሞ ያማረ የወርቅ መጠምጠሚያን በዝግራ መጠምጠሚያው ላይ አደረገለት። ከእርሱ አስቀድሞ እንደርሱ ልብስ ያለ ልብስ አልተሰራም። ከልጆቹ ብቻ በቀር ለዘላለም ከዘመዶቹም በቀር እንደርሱ የለበሰ የለም። ሁልጊዜ በየዕለቱ የጠዋትና የማታ መሥዋዕት ይሰውለት ዘንድ ሙሴም እጃቸውን ተቀባላቸው ቀባላቸው የተቀደሰውንም ዘይት ቀባው ለዘላለሙም ሕግ ሆነው ይገዙለት ዘንድ ካህናትም የሆኑት ዘንድ ሕዝቡንም በስሙ የባረኳቸው ዘንድ ሰማይ ጸንቶ በሚኖርበት ዘመን ልክ ለልጆቹ ሕግ ሆናቸው ለእግዚአብሔር መሥዋዕት ይሰዋ ዘንድ የበጎ መዓዛ መታሰቢያም ሊሆን እጣንን ያጥን ዘንድ ይሰዋ ዘንድ ነው። ዕጣንን ያጠን ዘንድ ለሕዝቡም ኃጢአታቸውን ያስተሰርይላቸው ዘንድ ከሕያዋን ሁሉ እርሱን መረጠ። ትእዛዛቱን ሰጠው። ለያዕቆብም ምስክሩን ያስተምረው ለእስራኤልም ሕጉን ያስተምረው ዘንድ ፍርድንና ስልጣንን ሰጠው። ሌሎች ግን ተቃወሙት። የዳታንና የአቤሮን የሆኑ ሰዎች የነቆሬም ሰራዊት በመናደድና በመቆጣት በምድረ በዳ ቀኑበት። እግዚአብሔርም አያቸው፣ ደስም አላሰኙትም። ተቆጥቶም አጠፋቸው። በእነርሱም ላይ ድንቅ ታምራትን አደረገ በሰዓትም አጠፋቸው። ለአሮንም ክብርን ጨመረለት። የእህላቸውንም ቀዳሚያት እድል ፋንታ አድርጎ ሰጠው ለእርሱና ለልጆቹም የሰጣቸውን የእግዚአብሔርን መስዋዕት ይበሉ ዘንድ የሚያጠግባቸው አስራቱን አስቀድሞ ሰራላቸው። የህዝቡንም ምድር አልተካፈለም፣ ከህዝቡም ጋር ርስትን አልወረሰም። እርሱ ራሱ እግዚአብሔር እድሉ ርስቱም ነውና። የአልዓዛር ልጅ ፊንሐስም በክብር ሦስተኛ ነው። ለአምልኮት እግዚአብሔር ቀንቷልና፣ ህዝቡን ለማስተማር አስነስቶታልና፣ በልቡ ነው ቸርነትም ከእግዚአብሔር ፈቃድ የተነሳ ለእስራኤል አስተሰረየ ስለዚህም ለህዝቡ የቅዱሳን ስርዓት ያስተምራቸው የቅዱሳንን ስርዓት ያስተምራቸው ዘንድ ለእርሱና ለዘሩም ለዘላለም ደገኛ ክህነት ይሆን ዘንድ የሰላም ኪዳንን አጸናለት ከነገደ ይሁዳ ለተወለደ ለዳዊት ልጅም ጌጥ ይሆን ዘንድ በህጉ ጸንቶ የሚኖር የልጁ መንግስትም እድል ይሆን ዘንድ በልቡናቸውም ጥበብን ያሳደርባቸው ዘንድ በዘመናቸው ሁሉ ክብራቸውና በረከታቸው እንዳይጠፋባቸው ወገኖቹንም በእውነት ይገዟቸው ዘንድ ከልጆቹ ጋር ለእርሱ ክህነት ረስቱ ነው። ምዕራፍ 46 ይቀጥላል ረድኤተ እግዚአብሔር አይለየን